ሰላም ጤና ይስጥልን። ሰለሞን ነኝ አያት ሪል ስቴት የሽያጭ ባለሙያ ነኝ። እንግዲህ በዛሬው ቪዲዮ ማለት ነው ስለ አያት ሪል ስቴት አጠር ያለ መግለጫ እየላችሁ መጥቼ አያት አክሲዮን ማህበር በመዲናችን በተለያዩ አማራጮች የግንባታ አካባቢዎች በገነባቸው በሚገነባቸው አፓርትመንቶች ላይ በ10 ፐርሰንት ቅድመ ክፍያ ተመጣጣኝ በሆነ ዋጋ በኢትዮጵያ ብር ተዋውለው በመግዛት የቤት ባለቤት እንዲሆኑ ልዩ እድል አመቻችቷል። የአያት አፓርትመንቶችን ልዩ የሚያደርጋቸው በሁሉም ቤቶች ተጨማሪ የሰራተኛ ክፍሎች ያላቸው ሲሆኑ ተጠባባቂ ጀነሬተር፣ የመኪና ማቆሚያ፣ የቆሻሻ ማስወገጃ ና የከርሰ ምድር ውሃ የተሟላላቸው ናቸው። አያት አክሲዮን ማህበር በረጅም ዓመታት ባካበተ ልምድና ገንብቶ በማስረከብ መልካም ስምና አፈጻጸም ያለው አያት አክሲዮን ማህበር ዛሬም ቃሉን ታማኝነቱን ጠብቆ አማራጭ አፓርትመንቶች ና ሱቆችን በሴሚሲ በሂልቦተም በአያት ዞን 3 ና በአያት ዞን 8 እንዲሁም በመሪና በካሳንችስ በልደታ በመሸጥ ላይ ይገኛል። በመዲናችን እምብርት ላይ በሚገኘው አዲስ በተጀመረው የካሳንችስ ሳይት ከባለ 1 እስከ ባለ 4 መኝታ ማለትም ከ45 ካሬ እስከ 160 ድረስ የመኖሪያ አፓርትመንቶችን ሱቆችን፣ በተመጣጣኝ ዋጋ በመሸጥ ላይ ይገኛል። የቤቱ እይታ ወደ ቤተ መንግስት፣ ወደ የካ ተራራጫ ወይስ ወደ ወዳጅነት ፓርክ እንዲሆን ይፈልጋሉ? አሁኑኑ ቀድሞ መርጠው የወደፊት ቤቱን ይግዙ። አያት ሪል እስቴት። ለበለጠ መረጃና ለሳይት ጉብኝት በ09 24 54 34 01 በመደወል ማናገር ይችላሉ። አያት ዞሮ መግቢያዬ